ከነበራችሁ እንግዶቻችን እንኳን በሰላም አደረሳችሁ። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ውስጥ ደረሳችሁ? እግዚአብሔር ይመስገን እና እግዚአብሔር የቅዱስ ጊዮርጊስ ፈቃዱና የእመቤታችን ፈቃዱ ሆኖ እዚህ ቦታ ላይ ስለደረሳችሁ የአምላከ ቅዱስ ጊዮርጊስና የአባታችን ወንድማችን ጨርሶታል የብፁ አቡነ ተክለ ሃይማኖት እና የእመቤታችን ቦታዋ ላይ ስለና ደግሞ እዚህ ላይ ቅዱስ ጊዮርጊስ ገብረ ታምራቱ አሁን እንደነገራችሁ ምንም የማይመላለስ ነገር ነው። ምክንያቱም ከመቅደስ ውስጥ ነው የወጣው፣ በመቅደስ ውስጥ ወጡ። ይህ ጭንጫ ነው፣ ምንም ማለት ነው። ከዚያ በኋላ እዚህ ላይ ሆኖ ይህንን ያው እንደነገራችሁ ይህን ቦታ አሰርቷል። ደግሞ አንድ ልጁ የታመመችበት ቄስ ነበረ። ከዚያም በኋላ አራት ዓመት ታማ፣ ከዚያም በኋላ እኔ እንግዲህ ምን አደርጋለሁ እንግዲህ፣ ሐኪምም ሁሉም ጋር ሄዱ። አይ ከእንግዲህ ወደዚያ እንግዲህ እንደው ቅዱስ ጊዮርጊስ አንተ ታውቃለህ፣ እንደው ጸበሉን አንጥቼ ብቻ እንደው ዓይኗ ላይ እና ደግሞ እስቲ ትጠጣው ብሎ ሲል ዓይኗ ላይ አድርጋ ስትል፣ ኧረ በሩ ሁሉ ታየኝ፣ ደጁ ሁሉ ነጽቶ ሆኖ ይታየኛል። ፀሐውን አየች። ከዚያም በኋላ እዚህችን ቦታ ላይ ያ ሰውዬ ልጅቷ በደንብ በስዕለትም አድርጋ ሁለተኛ ደግሞ ገብረ ታምራት የሰራ ነው። ይህ ቦታ ላይ ብዙ ገብረ ታምራት የተሰራበት ቦታ ነው። ምክንያቱም ወሰንሰገድ እዚህ ቦታ ላይ ከተከሉት በኋላ እንደገና መምህር አካለ ወልድ የሚባሉ አለቃ ነበሩ። በመምራ ካለወልደ ጊዜ ጸሎተኛ ነበሩ እና እንደ ዛሬ ቤተ ክርስቲያኑ አይዘጋ ማመት ካመት የሚቀደስበት ቦታ ላይ ነው። ጾመ ድጓው ሁሉ ነገር የሚሰራበት ቦታ ስለሆነ እዚያ ሆነው ሲጸልዩ ምን ሲሉ ደመና ከሰማይ አንኮራኩሮ የወርቅ መስቀል እዚሁ ቦታ ላይ ነው የወረደው ከሌላ ቦታ ላይ አይደለም እና የወርቁ መስቀሉ እስከ ዛሬም ድረስ አለ። እስከ ዛሬ የምንጠቀምበት አለን፣ አሁንም አለ እና እዚህ ቦታ ላይ መምህር አካል ወልድ እና መምህር ተክል ወልድ ደግሞ በሩ ሜዳ ላይ ስላሞችን ሁሉ ያጠመቁ እዚያ ላይ በሩ ሜዳ ላይ ሄደው ከዚህ በኋላ ወለተ ሚካኤል ከዚህ ወደዚያ ደግሞ ወልደ ሚካኤል ብለው እና ተክለ ማርያም ኃይለ ማርያም ብለው ቦሩ ሜዳ ላይ እስላሞችን ሁሉ ያጠመቁ እዚያ ላይ እና ቦሩ ስላሴን እየተኮሉ እዚያ ቦታ ላይ ነው እና ወንድማቸው ናቸው እና ብዙ ታሪክ አለ። እሳቸው ድንግ ላይ ናቸው፣ ብፁ ነበሩ። ታዲያ እዚያ የነበሩት ልጅ ወለድኩ ብለው በሚሉ ጊዜ ልጅ ወልጄ ነበረ ደስ ይበልህ ብለው እዚህ ደብዳቤ ላኩላቸው። ሲልኩላቸው ነገሩ እኔም ደስ ብሎኛል ለአፈሩን የናንተ መቻነስ ነበር ሁለተኛ ባይተካበትስ የሚል ቃል ሰይሞበት እና ምክንያቱም እንደዚህ ያለ ቦታ ላይ ና ከአስራ አራት አለቃ ያለፈ ቦታ ነው ይህ ቦታ ላይ እና ይህ ቦታ ቀላል አይደለም። አሁን ቅድም እንደነገራችሁ በግራይን ጊዜ የነበረው ከዚያም በኋላ የነበረው ሁሉ በተጋድሎ ነው። ዛሬ ብቻ አይደለም ተጋድሎ በመንፈስ መንፈስ ሲመጣ ሰይጣንም አውቆ ይመጣል። አሁንም መሀከላችን ሰይጣን አልገባም? ገብተዋል። በትግስት ማለፍ ነው እንጂ እና ሰይጣን ከኛ ጋር ይቀራ ይቃረናል። ለምን? ለበጎ ስራ ስለምንሰራ በጎ ስራን ስለማይወድ እና አሁን እስቲ እዚህ ጋ መቶ እዚህ ጋ ሰይጣን ይመጣብን እስቲ ቴሳ ይባል ቴሳ ይባል የመጣው ሰይጣን ምንድን ነው? ድሮችም ተጋደዋል፣ ዛሬም ተጋድሎ ነው። እናንተን በመንፈስ ያመጣ አምላክ አሁንም አላ። ቅዱስ ጊዮርጊስና እመቤታችን የኪዳነ ምሕረት እመቤታችን እዚያ ላይ ወንበሯም አልታጠፈ፣ ማንኛውም አልታጠፈ። በዚያን ጊዜ ምድረ ግብጽ ሳትሄድ እዚህ ጋ ነው የጸለየችበት እመቤታችን ጸላይ ወንበሯም አልታጠፈም ሐዋርያትም እዚያው ጋር እንደተሰበሰቡ ድርሳነ ኦራያ ላይ የሰኔው ላይ ብትመለከቱ ታገኝታላቸው መቶ አስራ ሶስት ደግሞ ታምረ ማርያማ ላይ የሰማይ መላእክት ናቸው እመምህረት ብለው የሰየማት እንጂ ሰው አይደለም ብሎ የተናገሩት ቦታ ትክክለኛው በታምረው ላይ ይገኛል። ከመጽሐፍ ውጭ እኛም ማናሽም እኛም ደግሞ መጽሐፍ ያዘዘውን ነው የምንሄደው እንጂ በወንጌል የተናገረው አባቶቻችን ያደረሱትን ከኛ ወደዚያ የምንለው የለም። ከዚያ አልፈንም የምድራዊ ዋሽ አይደለም። የሰማዊ የምድራዊ ኃላፊ ነው። እናንተ ከዚያው የመጣችሁት ነው፣ ለሰማያዊ ነው እንጂ የምድራዊንማ እዚያ ነው። እና አንድ ብነግራችሁ ከታሪክ ጋርም ወይንም ያስቃሉ ምንም